ሰላም ለእናንተ ይሁን። የተከበራችሁና የተወደዳችሁ ውድ የአዲስ ቪው ዩትዩብ ቻናል ቤተሰቦቻችን እንደምናምሽታችኋል። የተለያዩ ጉዳዮችን የምናስደምጥበት ቻናላችንን እየተከታተላችሁ የምትገኙ ውድ ቤተሰቦቻችን ከወዲሁ ሰላምታችን በያላችሁበት እንዲደርስ በአክብሮት ነው ምንጋብዘው። አዲስ ቪው ዩትዩብ ቻናላችንን እየተከታተላችሁ ስላላችሁ እጅግ አድርገን ነው የምናመሰግነው። ሰሞንኛ አጀንዳ ከሆነው ጉዳይ መካከል የዲቦራ ና የኦፕራ አለማየሁ ሞት እጅግ መሪር ሀዘን ሆኖ ቆይቷል አሁንም ቢሆን ደግሞ በርካታ ኢትዮጵያውያን እንዲሁም ደግሞ ኤርትራውያን ሀዘናቸውን በግልጽ እያሳዩ ይገኛሉ ዛሬ አባታቸው ንግግር ተሰምቷል በአቃተው መልኩ ልጆቼን በተለያየ ቀን ወለድኳቸው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 እግዚአብሔር ግን በሰው ውስጥ አልፎ ደግሞ ያበረታን ያጽናናል። ተወልደው ያደጉት እዚያው ደቡብ አፍሪካ ፕሪቶሪያ እንደሆነ የሚነገርላቸው እነዚሁ ልጆች የመጀመሪያ ልጃቸው ዲቦራ ከፕሪቶሪያ ዩኒቨርሲቲ ባለፈው ዓመት ዲግሪዋን ይዛ ነበረ። ኦፕራ ግን ማትሪክ ለመፈተን አንድ ቀን ሲቀራት ነው ሁሉ ነገር የተቀየረው። እነዚህ ሁለት ተማማቾች በአንድ ቀን እናጣቸዋለን ብሎ ማንም አላሰበም። እነርሱም ቢሆኑ ደግሞ ይህ ይሆናል ብለው አላሰቡም። ሁኔታው እንደዛ በግልጽ አይናገርም። ለዚያም ይመስላል ከነ ተከፈተ ላፕቶፓቸው እንዲሁም ደግሞ ከነእርሳስና ደብተራቸው በዚያው ይህን ዓለም እየተሰናበቱት። አባት የተጽናኑ የሚመስል ንግግር ይናገሩ እንጂ ውስጣቸው መሪር ሐዘን መኖሩን አልደበቁም። አታለሉኝ ሲሉ ተደምጠዋል ልጆቻቸውን። በደቡብ አፍሪካ ከሶስት መቶ ሺህ እስከ አምስት መቶ ሺህ የሚጠጉ ኢትዮጵያውያን ይኖራሉ ተብሎ ይገመታል ከዘጠና በመቶ በላይ የሚሆኑት ደቡብ አፍሪካ እንደ ሄዱ የሚታመን ሲሆን ይህም አካሄዳቸው ደግሞ በስደት እንደሆነ ጥናቶች አስረግጠው ይናገራሉ። ከነዚህ ውስጥ ደግሞ የወንዶች ቁጥር ያይላል። በደቡብ አፍሪካ በርካታ ኢትዮጵያውያን ሕይወታቸውን እንደሚያጡም ይነገራል። በዘረፋ ምክንያት እንዲሁም ደግሞ ሱቅ ከፍተው ሲኖሩ ሕይወታቸውን በተለያየ በጥይት በመመታት ሕይወታቸውን ያጡ በርካቶች ናቸው። በ ሁለት ሺህ አስራ አምስት እስከ ሁለት ሺህ ሀያ አምስት ድረስ እንኳ ሱቃቸው ተዘርፎ ተተኩሶባቸው የሞቱ ብዙዎች ናቸው። እንጀራ ፍለጋ ከቤታቸው ተሰደው የሞቱትን ሆድ ይፍጀው ማለት ይቻላል። የእነዲቦራን ታሪክ የበርካታ ኢትዮጵያውያን ታሪክ ነው። እርግጥ የሞታቸው መንስኤ በነገ ውለት ይፋ ይደረጋል ተብሎ ይጠበቃል። ይሁን እንጂ እንዲህ አይነቱ የወጣቶች ሞት በጣም በበርካታ ጊዜያቶች የምንሰማው ጉዳይ ነው። አዲስ ቪው ዩቲዩብ ቻናል ለመላው ቤተሰቦች መጽናናትን ይመኛል። ውጤቱን በተመለከተ ግን ይዘን የምንቀርበው ጉዳይ በነገ ዕለት ይኖረናል። በፊታችሁ የቆምኩት ላሳያችሁኝ ፍቅር፣ ጥልቅ የሆነ ፍቅር ነው። በጣም በጣም ፍቅር ሲባል ተራ ፍቅር አይደለም ትልቅ ፍቅር ነው ያሳያችሁኝ። እንድበረታ እንድጽናና ነው ያደረጋችሁኝ። እንደ ልጆቻችሁ ሐዘናችሁን ከኔ ተካፍ ለቻናላችን አዲስ ከሆናችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለመላው ኢትዮጵያውያን ኤርትራውያን፣ እንዲሁም ደግሞ ለቤተሰቦቻቸው በጣም እጅግ መሪ ሐዘን ነውና አዲስ ቪው ዩቲዩብ ቻናል መጽናናትን ይምኛል። መልካም ጊዜ ሆንላችሁ።